በጣም ስቃይ ነበረው። በቃ ከዚህ ጀምሮ ይሄ እንደዚህ እንዳለ በቃ በተለይ ነገር ማንሰጥ አልችልም ነበር። ጭራሽ ተመለስ። ይሄ ነው እንደዚህ የሚያሳምህ፣ ያልዳዳስ ሽንት ቤት መቀመጥም ከባድ ነው። ሁለቱም እንደገና እንደዚህ ቁጭ ብዬ መነሳት አልችልም ስተኛው

እዚህ ጋር ደግሞ ኤል ትሪ ኤል ፎር ፋይቭ እዚህ ጋር እንዳለ ቅድም ያልከው ፓርት እንዳለና እቺ እዚች ጋ በቃ ማንሳታችን ይና ለ ምግ ይህን ለማንሳት በጣም የሚከብደኝ ሁለቱም ማ እንደገና እንደዚህ ቁጭ ብዬ መነሳት አልችልም። ሽንት ቤት መቀመጥም ከባድ ነው። ቁጭ ስነሳም ጠዋት ጠዋት እንደዚህ ለመንቀሳቀስ ያስቸግረኛል እና ቁጭ ብዬ ስነሳ ያስቸግረኛል። በቃ መራመድ አልችልም። ኤል ትሪ ኤል ፎር ኤል ፋይቭ ታማሜ ነው ከቦንጋ

ይሄው አዞራ እንደገና አዞራ አዞራው እንደገና እየለቀቀ ደህና በል የበል አይዞን በቃ፣ ፋይን ነው ተንፍሳ እንደ የስ ይኸውልህ፣ ሰበር ዜና ሰበር ዜና አያው ከቅድሙ ይሄ ማለት

ተው ተው ልስራበት። ብዙ አልቆይም ብዙ አልቆይም። በቃ ተው። አው ዴ ብዙ አልቆይም። እሺ እሺ

አይዞህ እሺ። እስካለ ድረስ መምጣት ትችላለህ።